መጽሐፈ ሩት ምዕራፍ አራት ቦኤዝም ወደ ከተማይቱ በር አደባባይ ወጥቶ በዚያ ተቀመጠ። እነሆም ቦኤዝ ስለ እርሱ ይናገር የነበረው የቅርብ ዘመድ ሲያልፍ፣ ቦኤዝ አንተ ቀርበ በዚህ ተቀመጥ አለው። እርሱም ቀረብ ብሎ ተቀመጠ። ቦኤዝም ከከተማይቱ ሽማግሌዎች አስር ሰዎች ጠርቶ በዚህ ተቀመጡ አላቸው። እነርሱም ተቀመጡ። ቦኤዝም የቅርብ ዘመዱን ከሞዓብ ምድር የተመለሰችው ኑሀሚን፣ የወንድማችንን የአቢሜሌክን ጢንጦ ትሸጣለች። እኔም በዚህ በተቀመጡት በሕዝቤ ሽማግሌዎች ፊት እንድት እንድትገዛው አስታውቅህ ዘንድ አሰቡ። መቤዠት ብትወድ ተቤዠው። መቤዠት ማባትወድ ግን ከአንተ በቀር ሌላ ወራሽ የለምና እኔ ከአንተ በኋላ ነኝና እንዳውቀው ንገረኝ አለው። እርሱም እቤዠዋለሁ አለው። ቦኤዝም እርሻውን ከኑሀሚን እጅ በምትገዛበት ቀን ለሞተው በርስቱ ስሙን እንድታስነሳለት ከሟቹ ሚስት ከሞዓባዊቱ ከሩት ደግሞ ትገዛለህ አለ። የቅርብ ዘመዱም የራሴን ርስት እንዳላበላሽ መቤዠት አልችልም፣ እኔ መቤዠቱን አልችልምና አንተ ከእኔ መቤዠቱን ውሰድ አለው። በጥንትም ጊዜ ማንም ቢሸጥ ቢለውጥም ነገሩን ለማጽናት ሰው ጫማውን እንዲያወልቅ ለባለንጀራውም እንዲሰጠው በእስራኤል ዘንድ ልማድ ነበር። ይህም በእስራኤል ምስክር ነበር። የቅርብ ዘመዱን ቦኤዝን አንተ ግዛው አለው። ጫማውንም አውለቀ። ቦኤዝም ሽማግሌዎችንና ሕዝቡን ሁሉ ለአቢሜሌክና ለኬሌዮን ለመሐሎንም የነበረውን ሁሉ ከኑሃሚን እጅ እንደ ገዛው እናንተ ዛሬ ምስክሮች ናችሁ ደግሞም የሟቹን ስም ከወንድሞቹ መካከል ከሀገሩም ደጅ እንዳይጠፋ የሟቹን ስም በርስቱ ላይ እንዳስነሳ የመሀሉንን ሚስት ሞዓባዊቱ ሩትን ሚስት ትሆነኝ ዘንድ ወሰድኋት። እናንተም ዛሬ ምስክሮች ናችሁ አላቸው። በከተማይቱም በር በአደባባይም የነበሩ ህዝብ ሁሉ ሽማግሌዎቹም እኛ ምስክሮች ነን። እግዚአብሔር ይህችን ወደ ቤት የምትገባውን ሴት የእስራኤልን ቤት እንደ ሰሩ እንደ ሁለቱ እንደ ራሄልና እንደ ሊያ ያድርጋት። አንተም በኤፍራታ ባለጠጋ ሁን፣ ስምህም በቤቴልሔም ይጠራ። ቤትህም እግዚአብሔር ከዚች ቆንጆ ከሚሰጥ ዘር ትእማር ለይሁዳ እንደ ወለደችው እንደ ፋሪስ ቤት ይሁን አሉት። ቦይዝም ሩትን ወሰደ፣ ሚስትም ሆነችው። ደረሰባትም፣ እግዚአብሔርም ጽንስ ሰጣት፣ ወንድ ልጅም ወለደች። ሴቶችም ኑሀሚንን ዛሬ ዋርሳ ያላሳጣሽ እግዚአብሔር ይባረክ፣ ስሙም በእስራኤል ይጠራ፣ ከሰባትም ወንዶች ልጆች ይልቅ ለአንቺ ከምትሻል ከምትወድሽ ምራት ተወልደዋልና ሰውነትሽን ያሳድሰዋል፣ በእርጅናሽም ይመግብሻል አሏት። ኖሀሚንም ህጻኑን ወሰደች፣ አቀፈችውም፣ ሞግዚትም ሆነችው። ሴቶችም ጎረቤቶቿ ለኑሀሚን ወንድ ልጅ ተወለደላት እያሉ ስም አወጡለት፣ ስሙንም ኢዮቤድ ብለው ጠሩት። እርሱም የዳዊት አባት የኢሳይ አባት ነው። የፋሬስም ትውልድ ይህ ነው። ፋሬስ ኤስሮምን ወለደ፣ ኤስሮምም አራምን ወለደ፣ አራምም አሚናዳብን ወለደ፣ አሚናዳብም ነአሶንን ወለደ፣ ነአሶንም ሰልሞንን ወለደ። ሰልሞንም ቦኤዝን ወለደ። ቦኤዝም ኢዮቤድን ወለደ። ኢዮቤድም እሴይን ወለደ። እሴይም ዳዊትን ወለደ።